የተወሰነባችሁ ፍርድ ካረፋ በፊት ተፈጻሚ ይሆናል ተብለናል ሲሉ በሳውዲ ሞት የተፈረደባቸው ኢትዮጵያውያን ገለጹ። እስካሁን ባለው መረጃ በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን ቁጥር 47 ሲሆን ቤተሰቦቻቸው መንግስት አርቃ ገብቶ ሕይወታቸውን እንዲያተርፍ ተማጽኖ እያቀረቡ ይገኛሉ። ካሊድ መሐመድ የተባለው ወንድሙ ከነዚህ ሞት ከተፈረደባቸው ኢትዮጵያውያን አንዱ መሆኑን ሙለታ ይናገራል። ሙለታ እንዳለው ይህንን ፍርድ ከሰማ በኋላ በድንጋጤ የልብ ህመምተኛ በመሆኑ በየቀኑ ሆስፒታል በመመላለስ ላይ ይገኛል። ካሊድ የቤተሰብ ኃላፊና የአንድ ልጅ አባት መሆኑን ጠቅሶ ሙለታ ቤተሰቦቹን ጥሎ ሳውዲ እንደገባ መታሰሩንም አስረድቷል። ካሊድ ከታሰረ ስድስት ዓመት ከአምስት ወር የሞላው ሲሆን እሱና ሌሎች ሞት የተፈረደባቸው ኢትዮጵያውያን መቼ ፍርዱ ተፈጻሚ እንደሚሆንባቸው የሚያውቁት ነገር የለም። ዝም ብሎ ሞታቸውን በመጠባበቅ ላይ መሆናቸውን ሙለታ ገልጿል። በቅርቡ ከናጅራን እስር ቤት ተጠርቶ ፍርድ ሊፈጸምባቸው ከነበሩት ሶስት ሰዎች መካከል ካሊድ አንዱ እንደነበረም አስታውቋል። ይሁንና በሶስቱ ኢትዮጵያውያን ላይ ግድያ ሊፈጸም የነበረበት ወቅት ከፕሬዚዳንት ዶናልድ ትራምፕ የሳውዲ ጉብኝት ጋር በመገጣጠሙ የተነሳ መትረፍ መቻላቸውን አስረድቷል። ነገር ግን የዘንድሮው ኢድ በዓል ከመከበሩ በፊት ፍርዱ ተፈጻሚ እንደመሆንባቸው እንደተነገራቸው አስታውቋል። በሳውዲ እስር ቤት የሞት ፍርድ ተፈረደባቸው የተጠባበቁ ያሉት ኢትዮጵያውያን ብቻ አይደሉም፣ ሶማሊያውያን ና የሜናውያን ጭምር ይገኙበታል። ሁለታ እንዳለው የሞት ፍርዳቸውን ከምጠባበቁት ውስጥ የራሳቸው የሳውዲ ዜጎች ይገኙበታል። የእነዚህ አርባ ሰባት ሞት የተፈረደባቸው ኢትዮጵያውያን ቤተሰቦች አቤቱታቸውን ለኢትዮጵያ ፕሬዝዳንት ጽህፈት ቤት፣ ለውጭ ጉዳይ ሚኒስትር ና በሳውዲ ለሚገኘው የኢትዮጵያ ኤምባሲ አቅርቧል። እነዚህ ተቋማትም በጋራ ሆኖ ለሳውዲ አረቢያ መንግስት ደብዳቤ ጽፎ ነበር። የሳውዲ መንግስት ግን ውሳኔያችን ውሳኔ ነው የምል መልስ ሰጥቷል። ሙለታ እንዳለው አበቱታ ካስገቡበት ቦታ መካከል ጠቅላይ ሚኒስትር ቢሮ አንደኛው ነው። የጠቅላይ ሚኒስትር ቢሮ በዚህ ጉዳይ ላይ እጁን አስገብቶ ኢትዮጵያውያኑን የሞት ፍርዱ ተፈጻሚ ከሚሆንባቸው በፊት ህይወታቸውን እንዲያተርፍ ጥሪ ማቅረባቸውን አስታውቋል። እጅግ አሳዛኝ መረጃ ነው። እንግዲህ የሳውዲ ህግ እንደሚታወቀው በጣም ከባድ ነው። በተለይ የአረብ ሀገራት በተለይ በጣም አስቸጋሪና ከባድ እንደሆነ ጀመረም ነው፣ የመረጃ ምንጮቻችንም እየገለጹ ያሉት። እጅግ አሳዛኝ መረጃ ነው። ብቻ በጣም በጣም ልብ የሚነካ ነው። ሚኪ ነኝ። ከሚኪታቡርንፎ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።